ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ! ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሐን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከቴን ኤም ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከመቶ ሺህ በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሆኑ። እንዳይረሱ፣ ቀጠሩ እንዳይዙ። ጦርነት ይቁም ግፋዊ አገዛዝ ያብቃ፣ ሰላም ይምጣ፣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባብር እናሸንፋለን። ጤና ይስጥልኝ። የተወዳችሁ የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁም? ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል። ወደ እናንተ ማድረሱ እንቀጥላለን። ከኢትዮ ኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን እነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረጉ ውጊያ መቀጠሉ ታውቋል። በጎጃም አገዛዙ የነዋሪዎችን መንደር በከባድ መሳሪያ መደብደቡን የመረጃ ምንጮች ናቸው የተናገሩት። የአማራ ክልል ብልጽግና ጽፈት ቤት ኃላፊ አቶ ይርጋ ሲሳይ በኩላቸው የፋኖ ኃይሎች ሽፍቶችና የሸለቆ ዳኞች ሲሉ ወንጅሏቸዋል። የአገዛዙ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጦራቸው በየጊዜው የሚፈጠሩ ውስብስብ ፈተናዎችን እያሸነፈ እንደሚገኝ ሲናገሩ ተደምጠዋል። በዚህ ላይ ዝርዝር አዘጋጅተናል። በሁለት ክልሎች አዋሳኝ አካባቢ በተፈጠረ ግጭት 11 ሺ ሰዎች መፈናቀላቸው ሰምተዋል። ባለፉት ቀናት ብቻ በኦሮሚያና ና ቢሻንጉል ጉሙዝ ክልል አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11 ሺ በላይ ሰዎች መፈናቀላቸው የተሰማው በዚህም ላይ ተጨማሪ ይዘናል። የኖርዌይ ስደተኞች ካውንስል ኢትዮጵያ በተፈናቃዮች ቀውስ መረሳት በሁለተኛ ደረጃ ላይ ያስቀምጧታል። የኖርዌይ ስደተኞች ካውንስል ባወጣው ዓመታዊ ሪፖርት በዓለም ላይ ከፍተኛ ተፈናቃይ ቀውስ ውስጥ ወድቀው የተረሱ ካላቸው አስር ሀገሮች መካከል ኢትዮጵያ በሁለተኛ ደረጃ ላይ ትገኛለች ብሏን። በዚህም ላይ ዝርዝር ይዘናል። ሶስት ቻይናውያን ጨምሮ በርካታ ሰዎች በትላንትናው እለት ከፋብሪካቸው ታግተው መጉሰራቸው ሰምተዋል። የእገታ ወንጀል ከእለት ወደ ዕለት እየጨመረ እንደሚገኝ መረጃዎች ቢያሳዩም በመንግስት አካላት ደግሞ የአገሪቱ የጸጥታ ሁኔታ እጅግ የተሻሻለ ነው በሚባልበት ሁኔታ ላይ በትላንት ናው እለት ከአዲስ አበባ ቅርብ በሆነ ቦታ ላይ በኦሮሚያ ክልል የውጭ አገር ዜጎችን ጨምሮ የፋብሪካው ሰራተኞች ታግተው መወሰዳቸው ተሰምቷል። በዚህም ላይ ዝርዝር ይዘናል። የሩሲያው ቅጥረኛ ተዋጊ ቡድን በማሊ ያለውን ታልኮ አጠናቆ ሊወጣ መሆኑ ተሰምቷል። ዋግነር በሚል ስም የሚጠራውና በማሊ ተልኮ ተሰማርቶ የቆየው ይህ የሩሲያ ኃይል ሊወጣ መሆኑ የተሰማው በዛሬው እለት ነው። ተመልካቾቻችን እነዚህና ሌሎች ዜናዎች እነግራችኋለሁ። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ሀይሎች መካከል በሚደረገው ውጊያ ዛሬም ቀጥሏል። በጎጃም አገዛዙ የነዋሪዎች መንደር በከባድ መሳሪያ በመደብደቡን የመረጃ ምንጮች ናቸው የተናገሩት። በባህር ዳር ዙሪያ አንዳሳ ቀጠና የብልጽግና አገዛዝ የተጠራ ስብሰባ የፋኖ ኃይሎች የከፈቱ ተኩስ ተከትሎም መበተኑን የአካባቢ ነዋሪዎች ደግሞ ነግረውናል። አንዳሳ ከተማ ቤተማርያም አካባቢ የብልጽግና አመራር መልሶ ለማቋቋም በሚል የተጠራ ስብሰባ ነው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር በከፈተው ተኩስ መበተኑ የታወቀው በተያያዘን በጎንጅ ቆለላ ወረዳ ዜጋ ዚጋንሳም ግንብ ገረገራ ሰርዶና ዘማ የተባሉ አካባቢዎች ለተከታታይ ሶስት ቀናት ከባድ ውጊያ እየተደረገ እንደሚገኝ የፋኑ የመረጃ ምንጮች ተናግረዋል። በዚህ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት የደረሰበት የአገዛዝ ጦር ከባድ መሳሪያዎችን በመጠቀም የንጹሐን መኖሪያ መንደሮችን እየደበደበ ነው ተብሏል። መድፍ ጨምሮ በተለያዩ ከባድ መሳሪያዎች በተፈጸመው ጥቃት የቤተ ክርስቲያን አገልጋይን ጨምሮ አርሶ አደሮችና ና ንብረታቸው ላይ ከፍተኛ ጉዳት ደርሷል ሲሉ የአካባቢ መረጃ ምንጮች ተናግረዋል። በተለይም አገዛዙ ግንቦት 28 2017 ዓ ም ባረሰው ጥቃት ንጹሐን ከፍተኛ ጉዳት ደርሶባቸዋል ነው የተባለው። በተመሳሳይም የአገዛዙ ጦር በምዕራብ ወሎ ቀጠና አማራ ሳይንትና መሃል ሳይንት ወረዳዎች ህዝቡ ያለውን ነገር ሁሉ ይዞ ወጥቶ ፋኖ ሞጋት አለበት በሚል ከፍተኛው አከባና እንግልት እየተፈጸመባቸው እንደሚገኝ ነዋሪዎች ቅሬታቸውን ለኢትዮ ኒውስ ተናግረዋል። ህዝቡ ያለህን ዱላም ቢሆን ይዘህ መዝመት አለብህ፣ የማዘምት ከሆነ እርምጃ ይወሰድብሃል፣ ማዳበሪያም አታገኝም በሚል ከፍተኛ በደል በህዝብ ላይ እየደረሰ ነው ሲሉ ነዋሪዎች አስታውቀዋል። በተጨማሪም ንጹሐን የፋኖ ቤተሰቦች ናቸው በሚል ይገደላሉ፣ ይታሰራሉ። በደሉን ከባድ ነው ብሎ ነዋሪዎቹ። በሌላ በኩል የአማራ ክልል ብልጽግና ጽፈት ቤት ኃላፊ አቶ ይርጋ ሲሳይ የፋኖ ኃይሎች ሽፍቶችና የሸለቆ ዳኞች ሲሉ ወንጅሏቸዋል። አቶ ይርጋ ሲሳይ የክልሉ በደቡብ ጎንደር ዞን እስቴ መካነ ኢየሱስ ከተማ በተደረገ ስብሰባ ላይ ነው የፋኖ ኃይሎችን ሽፍቶችና የሸለቆ ዳኞች ሲሉ የተደመጡት። የብልጽግናው አመራር ይርጋ ሲሳይ ሽፍቶችና የሸለቆ ዳኞች በሚሊዮን እጅሏቸውን አካላት ህዝቡ ወደ መንግስት እንዲያስገባቸው ይጠይቃሉ። ጫካ የወጡትን ሽፍቶች የሸለቆ ዳኞች መክራችሁ ዘክራችሁ አስገቡ። አቶ ይርጋ በማንም ጠላት አንሸነፍም ድል እናደርጋለን ካሉ በኋላ ችግሩ ዝም ብለን የምንመለከተው ከሆነ ግን የባሰ መከራ ይመጣል፣ ሲሉም ህዝቡን ጨምሮ አስፈራርተዋል። ብልጽግና በአማራ ክልል ጦርነት የከፈተባቸውን የፋኖ ኃይሎች አንዴ ሰበርናቸው የሉም፣ ሌላ ጊዜ ደግሞ ከፍተኛ ፈተና ሆኖብናል፣ ቆይተው ደግሞ ህልማቸውን አመከን ሲሉ ቢደመጡም በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገ ውጊያ ግን ባህር ዳርና ጎንደር ከተሞችን ጨምሮ በተለያዩ አካባቢዎች አሁንም ቀጥሏል። ታዲያ በክልሉ ያለው ውጊያ እንደቀጠለ ቢሆንም አገዛዙ ደግሞ ለክልሉና ሌሎች አካባቢዎች ለሚከፍታቸው ውጊያዎችና ለሚያስቀጥለው ጦርነት አዳዲስ ኃይሎች እያሰለጠ እያስመረቀ ይገኛል። በታዲያ የአገዛዙ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ጦራቸው በየጊዜ የሚፈጠሩ ውስብስብ ፈተናዎችን እያሸነፈና እያለፈ ይገኛል ሲሉ ዛሬ በኮማንዶች ምረቃ ላይ ተናግረዋል። ብርሃኑ ጁላ በዛሬ 243ኛ ዙር የልዩ ዘመቻ እዝ ሰልጣኝ ኮማንዶች ሲያስመርቆም በትጥቅ የሚሆን በአደራጅት አስተማማኝ ሰራዊት ገንብተናል ሲሉ ተደምጠዋል። አብይ አህመድ አገዛዙን ከጀመረ ሰባት ዓመት የተቆጠረው ቢሆንም በሰባት ዓመታት ውስጥ ሲያስመርቃቸው ያስመረቃቸው የሰራዊት ብዛት የት እንደገባ አልታወቀም። በተለያዩ አገሪቱ አካባቢዎች በከፈታቸው ጦርነቶች ወጣቶቹ ወታደር ሆኖ ቢገቡም ሊመለሱና ሀብት ሆኖ ሊቀጥሉ ግን አልቻሉም። በየጊዜው አዳዲስ ወጣቶች እየተመረቁ ከህዝብ ኃይሎች ጋር በሚያደረጉት ውጊያ በሚሊዮኖች የሚቆጠሩ እንደሞቱበት ይነገራል። በሁለት ክልል አዋሳኞች አካባቢ በተፈጠረ ግጭት 11 ሺህ ሰዎች መፈናቀላቸው ሰምቷል። ባለፉት ቀናት ብቻ በኦሮሚያና ቢሻንጉል ጉምዝ ክልል አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11 ሺህ በላይ ሰዎች ይፈናቀላቸው ይሰማ። በኦሮሚያና ቢሻንጉል ጉምዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፉ ግጭቶች ከ11 ሺህ በላይ ሰዎች ይፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብዓዊ ረዴት ማስተባበሪያ ተቋም ነው ይፋ ያደረገው። ከኦሮሚያ ክልል ሳሲጋ ወረዳና ሃሮ አታ ቀበሌ ብቻ 5500 የሚሆኑ ኗሪዎች በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለው በመንግስት ህንፃ ውስጥ ተጠልለው ይገኛሉ ሲል ተቋሙ ባወጣው ሁለታዊ መረጃ ገልጿል። በቤንሻንጉል ጉሙዝ ክልል ካማሸ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል በአስተባበሪያው ተቋሙ የገለጻቸው ታጣቂዎች የፈጸሙት ሁለት ጥቃቶች ወደ 5900 የሚጠጉ ኗሪዎች ተፈናቅላቸውን አስታውቋል። ተፈናቃዮቹ በወረዳዎች የሚገኙ ቦታዎች መጠላቸውም ጠቁሟል። በቤሻንጉል ጉምዝ ክልል ከአማሸ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱ ተቋም አመላክቷል። ስለ እርሰው ጉዳትም ይሁን ስለ ሟቾቹ ቁጥር ግን በግልጽ አላስቀመጠም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ኦቻ ተፈናቃዮች ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ ነው ማለቱን ተቋሙ በዕለታዊ መረጃው ጠቁሟል። የምግብ እርዳታ፣ ምግብ ነክ ያልሆኑ ድጋፎችና የጥበቃ አገልግሎቶች ያስፈልጋሉ ይላል። የአውሮፓ ኮሚሽን ሲቪል ፕሮቴክሽንና የሰብአዊ ረዴቶች ማስተባበሪያ ተቋምና ተባባሪዎቹ ለተለያዩ ተግባራት የሚል ገንዘብ ድጋፍ እያደረጉ መሆኑን አመላክተዋል። የብልጽግናው አገዛዝ መሪ አብይ አህመድ ግን በሀገራችን እርዳታ አያስፈልግም በሚል በትላንትና ዕለት ኢኮኖሚውም ሆነ ሰላሙ እንዴት እንደ አደገ ሲያብራራ ውሏል። ታዲያ በሁለቱ ክልሎች መካከል በተፈጠረ ግጭታውን ላይ 1150 በላይ ዜጎች መፈናቀላቸውን ግን አብይ አህመድ ሲናገሩ አልተደመጠም። የኖርዌይ ስደተኞች ካውንስል ኢትዮጵያ በተፈናቃዮች ቀውስ መረሳት በሁለተኛ ደረጃ ላይ የኖርዌ የስደተኞች ካውንስል ባወጣው ዓመታዊ ሪፖርት በዓለም ላይ ከፍተኛ ተፈናቃይ ቀውስ ውስጥ ወድቀው የተረሱ ካላቸው አስር ሀገሮች መካከል ኢትዮጵያ በሁለተኛ ደረጃ ላይ አስቀምጧታል። ካውንስሉ የመፈናቀል ቀውስ ያጋጠማቸው ሀገሮችን በተመለከተ ያጠናከረው ሪፖርት ግንቦት 25 ቀን 2017 ዓ ም ይፋ አድርጓል። በኢትዮጵያ ግጭት መቀጠሉ የዜጎች መፈናቀል እንዲጨምር ማድረጉን ያመላከተው ካውንስሉ ሰብአዊ ቀውስ በተመለከተ ሪፖርት ማውጣት ከጀመረበት ከዛሬ ዘጠኝ ዓመት ወዲህ ኢትዮጵያ በዓለም ላይ በሰብአዊ ቀውስ ውስጥ ሆነው ከተረሱ ሀገሮች በሁለተኛ ደረጃ ስትቀመጥ ለመጀመሪያ ጊዜ መሆኗን ጠቅሷል። ካሜሩን፣ ኢትዮጵያ፣ ሞዛምቢክ፣ ቡርኪና ፋሶ፣ ማሊ፣ ኡጋንዳ፣ ኢራንና ኮንጎ ራድሰን እና ሶማሊያ በካውንስል ሪፖርት በቅደም ተከተል ተካተዋል። በእነዚህ አገሮች በተጠናቀቀው እንደ አውሮፓውያን አቆጣጠር 2024 የተፈናቃዮች ቁጥር ከ10 ዓመታት በፊት ከነበረው ቁጥር በእጥፍ መጨመሩን የሚያመለክተው ሪፖርቱ በተቃራኒ ለሰብዓዊ እርዳታ የሚደረገ የፋይናንስ ድጋፍ በግማሽ ቀንሷል ብሏል። በኢትዮጵያ በርካታ ቁጥር ያላቸው ተፈናቃዮች ሰብዓዊ እርዳታ ለማቅረብ ሊደረስባቸው በማይችል ቦታዎች ውስጥ መሆናቸው፣ የእርዳታ ፍላጎት በከፍተኛ መጠን መጨመር፣ የፋይናንስ ድጋፍ ማሽቆልቆልና የድጋፍ አቅርቦት አሳሳቢ መሆን፣ የጤና አገልግሎት አለ አለመኖር ደኅንነቱ የተጠበቀ መኝታ ቤት አለመኖርና ለቀውስ የተሰጠው የሚዲያ ሽፋን ዝቅተኛ መሆን እንደ አውሮፓውያን አቆጣጠር በ2020 የነበረውን አሳሳቢ ሁኔታ በ2025 ተባብሶ እንዲቀጥል አድርጓል ይላል ሪፖርቱ። የካውንስሉ ሪፖርት እንደሚያመለክተው በኢትዮጵያ ለተፈናቃዮች ሰብአዊ አቅርቦት ያስፈልግ ከነበረውና ከተጠየቀው በጀት 28 በመቶ ብቻ መገኘቱን ጉዳዩ በመገናኛ ብዙኃን ያልተነገረና ያልተረሳ መሆኑን የፖለቲካ ቁርጠኝነቱም ዝቅተኛ መሆኑን ወቁ ብሏል። የሰብአዊ እርዳታ ፈላጊዎች ቁጥር ከ21.4 ሚሊዮን ማለፉን የጠቀሰውና የተፈናቃዮች ቁጥር በአሁኑ ሰዓትም 2.3 ሚሊዮን መድረሱንና በኢትዮጵያ የሰፈሩ የውጭ አገር ዜጎችም የስደተኞቹ ቁጥር ደግሞ 1.1 ሚሊዮን መሆኑን ሪፖርቱ ጨምሮ ጠቅሷል። በአማራና በኦሮሚያ ክልል የሚካሄደውን ጦርነት የመቀነስ አዝማሚያ አለማሳየቱ በትግራይ ክልል በነበረው ጦርነት የተፈናቀሉ የቀውስ ንዝረት የቀጠለ መሆኑን ሪፖርቱ ያስረዳል። በአውሮፓውያን አቆጣጠር በ2024 ይፈለግ ከነበረው 50 ቢሊዮን ዶላር ውስጥ መገኘት የቻለው 25 ቢሊዮን ዶላር ብቻ መሆኑን የገለጸው ሪፖርቱ ይህም በዓመት የተገኘው የገንዘብ በዓለም ላይ ለወታደራዊ ጉዳዮች በሶስት እና አራት ቀናት ወጪ የሚደረግ ነው ብሏል። ካውንስሉ ባቀረበው የድጋፍ ጥሪ ሰብዊ እርዳታ የሚያደርጉ አካላት የጂኦ ፖለቲካ ፍላጎት ወይም የሚዲያ ሽፋን ብቻ መሰረት ሳያደርጉ ለሰብዊ ቀውሱ የሚያስፈልግ ገንዘብ እንዲመድቡ አገሮች ተራሽ ለመሆን የዲፕሎማሲ አቅም እንዲጠቀሙ አሳስቧል። የሚታዩ ቀውሶች እየተባሱ መጣታቸው የጠቀሰው ሪፖርቱ ለጋሽ ድርጅቶችና መንግስታት የተሻሉ አማራጮችን እንዲያፈላልጉና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም የተረሱ ተፈናቃዮችን በተመለከተ በቂ ትኩረት እንዲሰጥ ጥያቄ አቅርቧል። ታዲያ የጸጥታው ምክር ቤት ትኩረት እንደሰጥባቸው ከጠየቃቸው ሀገራትም መካከል ኢትዮጵያ ቀዳሚ ሆናለች። ሶስት ቻይናውያንን ጨምሮ በርካታ ሰዎች በትላንትና ሁለት ከፋብሪካቸው ውስጥ አግተው ተወሰዱ። የእገታ ወንጀል ከዕለት ወደ ዕለት እየጨመረ እንደሚገኝ መረጃዎች ቢያሳዩም በመንግስት አካላት ደግሞ የአገሪቱ የፀጥታ ሁኔታ እጅግ እየተሻሻለ እንደሚገኝ ይገለጻል። የእገታ ወንጀል በከፍተኛ ደረጃ ከተሰራፋባቸው ክልሎች አንዱ በሆነ ኦሮሚያም በትላንትና ሁለት አዲስ እገታ ተፈጽሟል። ትላንት ግንቦት 29/2017 ዓ.ም ከጠዋት ሁለት ሰዓት ገደማ ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ ሜጃ ሙሉ መገንጠያ ላይ ሳይደርስ የሚገኝ ፀሐዩ ሃይላንድ ፋብሪካ ውስጥ ያሉ በርካታ ሰራተኞች ታግተው ተወስደዋል ተብሏል። ሶስት ቻይናውያንን ጨምሮ በርካታ ኢትዮጵያውያን ሰራተኞች መታገታቸው የተሰማ ሲሆን አጋቾቹ የኦሮሞ ነጻነት ሠራዊት ወይም ደግሞ መንግስት ኦነግሸን የሚላቸው እንደሆኑ የአካባቢው መረጃ ምንጮች ነግረናም በማለት ሚዲያዎች ዘግበዋል። ይህ ሁሉ ሲሆን የኦሮሚያ ልዩ ኃይል አልታዘዝንም በማለት ከሩቅ ሲያዩ ነበር ያሉት ምንጮች ድርጊቱ በርካታ የአካባቢው ሰው እንዳስደነገጠና እንዳሳዘነ ተናግረዋል። ደርባ አካባቢ ደርሶ የመጣ እና ድርጊቱን በአይኑ ያየ አንድ ግለሰብ በአጠቃላይ ቁጥራቸው እስከ 18 የሚደርሱ ሰዎች ታግጦ ተወስደዋል ብሏል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰፊው ህዝብ ወደፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል። አሁን ሰላማችን ከፓሪስና ከኒውዮርክ ይበልጣን አዲስ አበባ መሆን አካባቢው ሰላም ነው ሲል ተደምጠው ነበር። በኢትዮጵያ ያለውን ሰላም አጠቃላይ አጋና ያቀረቡት ጀራሉ ወቅታዊ ጉዳዮችን በሰጡበት ማብራሪያ በተያያዘ ከእገታ ጋር ህብረተሰቡ ስጋት ውስጥ የከተተ ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋምና ከክልሎች ጋር በመቀናጀት በስፋት ተሰርቷል፣ ለውጥ አለ ብለው ነበር። ታዲያ ከሳቸው መቀመጫ በ40 ኪሎ ሜትር ርቀት ውስጥ በትላንትናው ዕለት ከፍተኛ እገታ መፈጸሙን ግን በተመለከተ የፌዴራል ፖሊስም ሆነ የአገሪቱ መሪዎች ያሉት ነገር የለም። የሩሲያ ቅጥረኛ ተዋጊ ቡድን በማሊ ያለውን ተልዕኮ አጠናቅቆ ሊወጣ መሆኑን ተሰማ። ቫግነር በምዕራባዊቱ አፍሪካ ሀገር ማሊ ከአውሮፓውያኑ 221 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበር ተብሏል። ቫግነር ከማሊ ህዝብ ጎን በመሆን ሽብርተኝነት ተዋግተዋል። በዚህም ነዋሪዎቹ ለአመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎችና አዛዦቻቸውን ግድ እያለው ሲል በቴሌግራም ገጹ ላይ አስታውቋል። ቫግነር ታዲያ ከአገሪቱ እንዲወጣ ያስታውቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በማዕከላዊ ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ባሉበት ወቅት ነው። ማሊ ለአስርት ዓመታት ከሰላማዊ ታጣቂዎች ጋር ስታገል ቆይታለች ይላል ቢቢሲ። የአገሪቱ መንግስት ይህን የጸጥታ ችግር ለመቋቋም ተስኖቷል፣ የሚሉ ክሶች ከቀረቡበት በኋላ ወታደራዊ ኃይሉ ከጥቂት ዓመታት በፊት ስልጣኑ ተቆጣጥሯል። የሀገሪቱ መንግስት ለማገዝ በመጀመሪያ አሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 2022 አገሪቱ ለቆጥቷል። ከጥቂት ዓመታት በፊት ወታደሮች ስልጣኖች የተቆጣጠሩባቸው ማሊ፣ ኒጀርና ቡርኪና ፋሶ ከቀድሞ ቀኝ ገዣቸው ፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ከሩሲያ ጋር ቅርበት ፈጥረዋል። ስልጣኑን በኃይል የተቆጣጠረው ወታደራዊ ኃይል አማጽያኑን ለመዋጋት ከሩሲያ ቅጥረኛ ቡድን ቫግነር አብሮ እየሰራ ይገኛል። በምላሹም ታጣቂዎች ስትራቴጂካዊ ጠቀሜታ ግዴታ ያላቸውን የተፈጥሮ ሀብቶች ያገኛሉ ነው የተባለው። በቅርብ ሳምንታት ውስጥ በሳህል ግዛት በሚገኙ የጦር ሰፈሮች ላይ የጂሃድስቶች በቅርብ ሳምንታት ውስጥ በሳህል ግዛት በሚገኙ ጦር ሰፈሮች ላይ የጂሃድስቶች ጥቃት እያገረሸ መምጣቱም ተገልጿል። ባለፈው እሁድ ከአልቃይዳ ጋር ግንኙነት ያለው ቡድን በቡሊስኪ ከተማና በወታደራዊ ካምፕ ላይ ከፍተኛ ጥቃት ተፈጸሙን ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እንመኛለን።